የዛሬ እርሴ ሀሰን እና እንደውም ሮዛ ማሂ ሀይሚ ናቸው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁንንም እንዳትረሱ ማለት ነው። አዳምጠን እንመለሳለን። አንተም ፈልጋ ነው የመጣችሁ አሊያም ብሩክን ፈልጋ ነው የመጣችሁ፣ ላልፊ ይሄው መልስ ልትመልስ ነው የጠራዋት። ሲጀመር ያልገባች ነገር አለ፣ ይሄ ሚዲያ ነው የምትናገሪያቸው ቃላቶች በሙሉ ቢቀመጡ። ቤተሰቦቼ ያው አዳምጠን ተመልሰናል ማለት ነው። ሮዛ የማያውቃት የለም። በነገራችን ላይ ከዚህ በፊት ቢያንስ ከሁለት ወር ሁለት ወር ከምናምን ይሆናል ሀይሚና ብሩኪ እንድለያዩ ፈልጋ ነበረ። ግን አልተሳካላትም ማለት ነው። አሁን ላይ ደግሞ በሀሰንና በማሂ መሀል ገብታ ያው ስታበጣብጥ እያየን ነው ማለት ነው። ብዙዎቻችሁ ሀሰንም አስተያየት እየሰጣችሁ ነው። ቀጥሎም ደግሞ ሮዛም ማየት አልፈልግም የምትሉ ብዙ ልጆች አላችሁ ማለት ነው። ምክንያቱም ሮዛ ሁላችንም እንደምናውቅ ትክክል አይደለችም የሰው ትዳር ምታፈርስ የሰው ህይወት ምታፈርስ ልጅናት ማለት ነው በዚህ አጋጣሚ ደግሞ ማሂ እህታችንም ከልብ እናመሰግናለን ከዚህ በፊት የሀይሚና የብሪኩዊን ህይወት ንማበላሸት ስትፈልግ እንግዲህ ያው አይታችዋል ማሂ ከሀይሚ ጎም ቆማላት በጣም እየተከራከረችላት ነበረ ያው በዛ ሳት አይታችዋል ሀይሚ ማን ማን ነበራትም ከጎኗ ማሂ ናት የነበረችው። የዛኔ ያው ብዙዎቻችን አመሰግንናት እውነት በጣም ጥሩ ሰውናት በቃ ጓደኛ ማለት ማሂ ናት ማለት ነው። እና አሁን ላይ ያው እንደምታዩ ሮዛ በማሂ ና በሀሰን መሃል ገብታ ስታበጣብጥ እናያለን። እና ያው ሮዛ ይቅርታ ልጠይቅ ነው የመጣሁት ስትል ማሂ በጣም ተቆጥታለች። መምጣት አልነበረብሽም፣ ማየትም አልፈልግም፣ በመጣሽበት ተመልሽ ስትላት ያው የመለሰች መልስ መልሳቸዋል ማለት ነው። በነገራችን ላይ ሮዛ ተብዬዋ በጣም ነገረኛ ሰው ናት። እንጃ ለምን እንደሆነ አላቅም። በጣም ነገረኛ ናት። የሰው ትዳር ያምላታል። የሰው ዋል ያምላታል ሴት ልጅ እኮ ትዳሯ ስትፈልግ ወይም ደግሞ ጓደኛ ስትፈልግ ያላገባ ወንድ እንደዛ ነው እንጂ የምትፈልገው፣ የሰው ትዳር አፍርሶ የኔ ይሁን የሚል ያየው እኔ ሩዛ ብቻ ናት ማለት ነው። ስለዚህም ሩዛ አዎ በጣም ነገረኛ ሰው ናት። ከዚህ በፊት ሀይሚን በጣም አስለቅሳት ነበረ። እንደውም ሀይሚ ተዋት እና እኔን አግባኝ ብላ እንደውም አይታችኋል የዛኔ ከብሩኬን አፍቅሬዋለሁ ወድጄዋለሁ፣ ማንም ምንም ያመጣ የለም ብላ ያው የዛኔ ብዙ ነገር ጠባጥራ ነበረ። ግን የብሩኬና የሃይሚ ደጋፊዎች እውነት በጣም ነው ማደንቃችሁ፣ በጣም ጎበዞች ናችሁ። የዛኔ ያው ተሯርጣችሁ ማለት ነው እንድትጠፋ አደረጋችኋት ማለት ነው። እና የሃይሚና የብሩኬ ደጋፊዎች እውነት በጣም ጎበዞች ናችሁ። ያው እናንተ እንደዛ ከተናገራችሁ በኋላ ሮዛ ጠፍታ ነበረ። አሁን ላይ ደግሞ ያው አለው አለው ያለች ብቅ ያለች ነው። ብዙዎቻችሁም ደግሞ ሀሰን አንተ ልክ አይደለህም፣ አነጋገርህ ልክ አይደለም ለሀይሚ ለማሂ ክብር ይኑርህ የምትሉ ልጆች ብዙዎቻችሁ አላችሁ። ሀሰን አንዳንዴ ያው አነጋገር ላይ ትንሽ ይሳሰታል። ከዚህ በፊትም እሱም ሀይሚና ብሩኬ ተጣልተው እንደውም ሀሰን በጊዜው ሁለቱም እንዳይታረቁ አድርገው ነበረ። ግን እሱም ያው አልተሳካለትም። ምክንያቱም የሀይሚና የብሩኬ ደጋፊዎች ጎበዝ ሆነ ሆናችሁ ስለነቃችሁ አንድ ላይ እንዲሆኑ ስለፈለጋችሁ ያው ሀሰንም ደግሞ ይቅርታ ጠይቀዋል ማለት ነው እና ያ ብዙዎቻችሁ፣ ሀሰን አንተ ልክ አይደለህም፣ ለማሂ ክብር ይኑር የምትሉ ብዙዎቻችሁ አላችሁ። አዎ ለማሂ ክብር ይገባዋል። ሮዛ ደግሞ ከሁለታቸው መሀል እንድትወጣ ማድረግ አለበት። እና እሱ ማሂ ሀሰንን፣ እኔ ሮዛን የጠራኋት ለብሩኬ ልታፈቅረ ወይም ደግሞ ይቅርታ ልጠይቀው ነው የመጣችሁ፣ ምናም ብሎ ነው ያው ብዙ ነገር ነው የተናገረ። ግን ቢሆንም ማቅረብ አልነበረበትም ሀሰን ማለት ነው። አንዳንዴ ይሳሰታል ያው ሰው ሆኖ ማይሳሰት የለም። ግን ቢሆንም በማሂ ቀልድ የለም ማለት ነው። በሁለታቸው መሀል እንድትገባ ማድረግ የለበትም ማለት ነው። ሮዛ የሰው ሕይወት ማበጣበጥ ነው የምትፈልገው እንጂ ሰው እንዲታረቅ አንድ ላይ እንዲኖር አትፈልግም ማለት ነው። ለማንኛውም